ባህር ማዶ ጉዳዮቻችን ነው። በቀጥታ የምናመረው ከባህር ማዶ ጉዳዮቻችን በቀዳሚነት የምናነሳው እንግዲህ ከትናንትና ያው የዋንጫ ጨዋታ እያለ ሌሎችን ማስቀደም እንደው አግባብ አይደለም አይደል? ትናንትና በእንግሊዝ ፉትቦል ሊግ ካፕ ወይም ደግሞ በካራቦ ካፕ የጨዋታ መርሃ ግብር ተከናውነው ነበር። ሊቨርፑል ከኒውካስተል ዩናይትድ አስደናቂ ጨዋታ ለኒውካስትል ዩናይትድ አስደናቂ ጨዋታ፣ ለሊቨርፑል ደግሞ ለአርኔ ስሉት በአንድ ሳምንት ጊዜ ውስጥ ከሁለቱ ውድድሮች የተሰናበተበት የእንግሊዝ ፕሪሚየር ሊግን ብቻ ተስፋ የሚያደርግበት ማለት ነው። በአንድ ሳምንት ከአውሮፓ ቻምፒየንስ ሊግ በፔጅ ተሸንፎ ተሰናብቷል። በእንግሊዝ ፉትቦል ሊግ ካፕ ባለፉት እንግዲህ ከ56 ዓመታት ምንም አይነት ዋንጫዎችን አሳክቶ የማያውቀው ኒውካስትል ዩናይትድ የዋንጫ ባለቤት መሆን የቻለበትን እንቅስቃሴ ተመለከትን። እንደው በትናንትናው ጨዋታ ምናልባት ጥሩ ነገሮችን ብለን ልናነሳ የምንችላቸው ውስጥ ጉዳዮች ምንድን ናቸው? ሊቨርፑል በጨዋታ እንቅስቃሴ ምናልባት እንደው አስቀድሞ ራቅ ማለቱ እንጂ አይ ሊቨርፑልን ማ ዘንድሮ የሚያስተማምን አደለም የሚያስብል ፐርፎርማንስ ነው ያላቸው። ነገር ግን እንደ ቡድን የትናንትና የጨዋታ እንቅስቃሴን ስትመለከቱት የጨዋታ ሂደት ላይ ኒውካስተል ዩናይትድ አስደናቂዎች ነበር። ምንም እኮ ይሄ የሚካድ ሀቅ አደለም። ማሸነፍ ምን እንደሚመስል ትናንትና ለኒውካስትል ዩናይትድ ደጋፊዎች ወሳኝነቱ ምን አይነት እንደነበረ በጨዋታ እንቅስቃሴ የዋንጫ ረሃባቸው፣ የዋንጫ ጥማታቸው ምን ያክል ምን ያክል ከፍ ብሎ እንደነበር በደንብ የተመለከትንበት አጋጣሚ ነበር እና ብሩኖ ጊማሬሽ በጨዋታ እንቅስቃሴ አስደናቂ የሚባል ሂደትን ያስመለከቱት ከዛም ማለፈ ሲል ደግሞ በጣም ብዙ ስሞችን ማንሳት እንችላለን። አሌክሳንደር አይዛክ ይሄ ልጅ ምናልባት የጎረቤት ሀገር ኤርትራ የዘር ሐረጉ ስለሚመዘዝ ብቻ እንደው ሊያስደስተን የሚገባ ተጫዋች፣ አፍሪካዊ የደማንነት ስላለው ብቻ ሊያስደስተን የሚገባ ተጫዋች። ምናልባት ሞሳላ ሞሳላ እንላለን አይደለም የግብፅ ብሔራዊ ቡድን አጥቂ ስለሆነ ሞሳላ። አሌክሳንደር አይዛክም ከዚህ በኋላ አይዛክ አይዛክ መባል ያለበት ይመስለኛል። በጣም በሚያስደንቅ በሚያስደንቅ ብቃት ላይ የሚገኝ ተጫዋች ነው። ትናንትና ከጨዋታ ውጪ ተብሎ ኳስ ከተሻረበት በኋላ እጅን ባፍ በሚያስጭን እንቅስቃሴ ኳስና መረብን አገናኝቶ ነው እንደገና ቡድኑ ላይ ህይወትም እንዲዘራበት ያደረገው። ከዚህ ከዚህ አንጻር ስትመለከቱ የትላንትና የፍጻሜ የጨዋታ እንቅስቃሴ ብዙ ትርጓሜ ነበረው። ትርጉሙ ግን ምናልባት ሊቨርፑል እንደው ስለተሸነፈ ነው እንደዚህ እያወራንለት የምንገኘው። በነገራችን ላይ ባይሸነፍ ኖሮ ሊቨርፑል አሸንፎ ቢሆን ኖሮ ይሹ አይሆንም ነበር ምንድን ነው ብርቅ አይደለም እኮ ሊቨርፑል። እንግሊዝ ፉትቦል ሊካፕ ነው የሚባለው፣ ግን ደግሞ ነጥብ ስጥል ስትሸነፍ በደካማ ጎንህ የሚገባ አይጠፋም። ኒውካስትል ለመጨረሻ ጊዜ ዋንጫ ያሸነፉት ውድ አድማጮች 1955 ላይ ነበር። አሁን 2025 ላይ ነው እንግዲህ ዋንጫ ባለቤት መሆን የቻሉት እና በተለይ ኒውካስትል ዩናይትድ ከ25515 ቀናት በኋላ የዋንጫ እጄት አናግተዋል ወይም የዋንጫን ጆሮ ይዘዋል። ካራቦ ካፕ መሆኑ አይደለም፣ ካራቦ ካፕነቱ አይደለም። አሁን እዚህ ጋር ለኒውካስትል ዩናይትድ የቻምፒየንስ ሊግ ያክል ነው። 1955 እስከ 2025 ዋንጫ አንስቶ ያቅም ካለን አንድ ቡድን ታዲያ ምንድን ነው ትርጓሜው? ኤዲ ሃው እኮ በዚህ ቡድን እንደ ሌጀንድ እንደ ሄሮ ሊታይ ይገባዋል። በዚህ ቡድናዊ መዋቅር በዚህ ቲም የዋንጫ ባለቤት አንዳንዶች ይመጡና አይ ለምሳሌ እኮ ሞይሰስ ካሴዶን የያዘው ቼልሲ ቢዳከምም ሞይሰስ ካሴዶና ብሩኖ ጊማሬሽ እኮ ምንም እኮ የሚለያይ ፐርፎርማንስ የላቸውም፣ እንደውም ጊማሬሽ የተሻለ ተጫዋች ነው ይላል። ብሩኖ ጊማሬሽን የተሻለ ተጫዋች ያደረገው ኒውካስተል ዩናይትድ ነው። ብሩኖ ጊማሬሽን የተሻለ ተጫዋች ያደረገው ኤዲ ሃው ነገሮች ስትመለከቱ በጨዋታ እንቅስቃሴ የኒውካስትል ዩናይትድ ተጫዋቾች አሌክዛንደር አይዛክ እኮ ወደ ኒውካስትል ዩናይትድ ከመጣ በኋላ በፕሪሚየር ሊግ ልዩነት ፈጣሪ ተጫዋች ሆነ እንጂ ከዛ በፊት በእርግጥ ልዩነት ፈጣሪ አልነበረም እያልኩ አይደለም። ግን ደግሞ አሁን በሊጉ ከመጣ በኋላ አይ፣ ኒውካስትል እኮ አሌክሳንደር አይዛክን የመሰለ አጥቂ ያለው ሳይሆን፣ ኖ፣ አሌክሳንደር አይዛክን አይዛክ እንዲሆን፣ አስፈሪ አጥቂ እንዲሆን ኒውካስትል ገብሮበታል። ኒውካስትል ለፍቶበታል። ክሬዲቶችን መንፈግ መቻል የለበት። ትላንትና አይላችሁ፣ አርኔ ስሎት የሰራው ቡድን ደካማ ሆኗል። በትላንትናው ጨዋታ በትላንትናው ጨዋታ ብቻ እና የቻምፒየንስ ሊግ ጨዋታዎችን መለስ ብላችሁ ማንሳት ትችላላችሁ። ኒውካስል ዩናይትድ ግን ትላንትና ኤዲሃው እየመራው ይሄ ቡድን ያሳየው እንቅስቃሴ ደረትን ነፍቶ፣ ሴንት ጄምስ ፓርክ በኒውካስል ጎዳናዎች ላይ እንዲንቀሳቀሱ የሚያደርግ ነበር። የአማካይ መስመሩ ላይ የነበሩት ብሩኖ ጊማሪሽ፣ ሳንድሮ ቶናሊ፣ ጆይሌንተን እነዚህ እነዚህ የመሳሰሉት እነ ጃኮ ሙርፊ ሁሉም ተጫዋች ማለት በሚቻል መልኩ አስደናቂ አስደናቂ እንቅስቃሴን አሳይተዋል። ዳንበርን፣ ይህ እንግዲህ የተከላካይ መስመር ሰላፊ ተጫዋች ዳንበር 32 ዓመቱ ላይ ለሪታየር ለማድረግ እየተቃረበ ያለ ተጫዋች ነው። ሪታየር ለማድረግ ማለት ነው። ተጫዋቹ ወደ ኒውካስትል ዩናይትድ ካመራበት ጊዜ አንስቶ ከብራይተን እንዲ ቫልቪዮን ነው ወደ ኒውካስትል ዩናይትድ ያመራው፣ ያም እንደሚታወቀው 2021 ላይ ነው። 15 ሚሊዮን ወጥቶበት ፊርማውን ያደረገው ተጫዋቹ፣ በኒውካስትል ቤት ያለው ኮንትራት ደግሞ ቀጣይ ዓመት ሰኔ 30 ላይ የሚጠናቀቅ ኮንትራት ነው ያሉ። ከዚህ በኋላ ኮንትራቱ እንደማይታደስለት ያውቃል። ጭራሽ በፍጻሜ ጨዋታ አሸናፊነት ጎል አስቆጥሮ ከ955 በኋላ ቡድኑን የዋንጫ አሸናፊ ማድረግ ለኒውካስትል ዩናይትድ ጣዕሙ ስሜቱ የተለየ ነው። በዚህ መሃል ደግሞ በትናንትናዊ የጨዋታ እንቅስቃሴ ስቴዲየሙን በአንድ እግሩ አቁመት የነበሩት ጥቁርና ነጭ መለያን የሚለብሱ የኒውካስትል ዩናይትድ ተጫዋቾች ደጋፊዎች የስቴዲየም ድምቀት ነበሩ። ትናንትና ሊቨርፑል ዩ ኔቨር ዎክ አሎን የሚሉት ዝማሪያቸውን ሲያሰሙ ምድር ይንቀጠቀጣል ነው የሚባልላቸው አለ። በተለይ አንፊልድ አቅራቢያ ላይ ደሴዝ አንፊልድ የሚለውን ጽሑፍ ሲመለከቱ ተጫዋቾች ይሸበራሉ፣ ደጋፊዎች አንገታቸውን ይደፋሉ፣ አሰልጣኞች አቀርቅረው ከሜዳ ይወጣሉ ይባልላቸዋል ኔቨር ዎክ አሎን ሲዘመር። ኒውካስል ዩናይትድ ግን ትናንትና አንፊልድ ላይ አይደለም የተጫወተው። አንፊልድ ላይ አይደለም የተጫወቱ። አይደለም አንፊልድ ላይ ስትጫወት ነው ሊቨርፑል። በእርግጥ ነው ይህን ስል ሊቨርፑል እያጣጣልኩ አይደለም። አሁንም በደንብ እንድትረዱልኝ የምፈልገው ሊቨርፑል በዚህ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ምርጡ ቲም ነው። ምንም ጥያቄ የለም። የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ወይም የሌላ አላልኩም። የፕሪሚየር ሊጉ ምርጡ ቲም ነው። ምርጥነቱን እያሳየ የሚገኘው አንዳንዶች በድል ነው ይላሉ፣ አንዳንዶች ጉዳት ስለሌለበት ነው ይላሉ። ተጫዋቾችን ከጉዳት ጠብቆ ማቆየት በራሱ ይሄ እንደ ትልቅ ነገር ሊነሳ ይገባል። በዚህ ጠባብ ስኳድ ተጫዋቾች ባይጎዱበት፣ ራሱ አርኔ ስሎት ወደ ሊቨርፑል ሲመጣ ፍሬድሪኮ ኪየዛን ብቻ አንጠልጥሎ የመጣ አሰልጣኝ ነው። ከዛ ውጪ ማንንም ወደ ቡድን ስብስቡ ማምጣት አልቻለም። ትላንትና ታዲያ እኔ እንደው ትኩረቴን ከሳቡት መካከል የኒውካስትል ዩናይትድ ምናልባት እንግሊዝ ላይ ይሄ አልትራ የምንለውን ነገር አንጠቀምም አይደለም። ነገር ግን እንግሊዝ ላይ ያሉ የድጋፍ ስሜቶችን ስትመለከቱ፣ ስቴዲየሙን በአንድ እግሮ ሲያቆሙ ስትመለከቱ፣ አእምሯችሁ ላይ ሊመጣ የሚችለው ጀርመን በአህጉራችን አፍሪካ የዋይዳር ካዛብላንካ ደጋፊዎች፣ የአልሃሊ ሼንዴ ደጋፊዎች ከዛም አለፍ ስትሉ ደግሞ ወደ ብራዚል እነ ክሪሚዮ ሳንቶስ፣ እነዚህ እነዚህ ክለቦች ደጋፊዎች በእርግጥ ይሄ ላቲን አሜሪካ ላይ በደንብ ይዘውትራል። የአልትራ ደጋፊዎች የትናንትና የጨዋታ መርሃ ግብሮችን በማነሳሳት ነው የምንጀምረው። ትናንት በእንግሊዝ ፕሪሚየር ሊግ እንግዲህ ከተጠባቂ የሚባሉ የጨዋታ እንቅስቃሴዎችን ተመልክተናል። ትላንት ከተደረጉት ጨዋታዎች መካከል የለንደን ደርቢ ጨዋታዎች ላይ እስኪ ትንሽ ነጥቦችን ማነሳሳት ይጠበቅብናል። አርሰናል ከቸልሲ ባደረጉት የጨዋታ መርሃ ግብር ላይ ብዙ ጥያቄ የሚነሳበት እንደዚሁም ደግሞ መተቸትም ካለበት መተቸት የሚገባቸው አንዳንድ ተጫዋቾችን የተመለከትንበትም አጋጣሚ ያለ በጨዋታ ላይ የትናንትናዊ የጨዋታ እንቅስቃሴ ምናልባት ለአርሰናል የሶስት ነጥብ ፉንጋ የለውም ማለ ለሚባለው ሶስት ነጥብ ማሳካቱ በራሱ ለአርሰናል የሚናቅ ነገር አይደለም። በዚህ እስኳድ በዚህ ቡርና መዋቀር ግን የትናንትናዊ የጨዋታ አቀራረብ ለምሳሌ ቸልሲ የተዳከመ ቲም ነው። የቸልሲ ተከላካይ ደካማ ነው። የአርሰናል ማጥቂ ደካማ ነው። ቸልሲ በማጥቃት እንቅስቃሴ ላይ አሁን ላይ ሁላችሁ ኮል ፓልመር፣ ኒኮላስ ጃክሰን የሌሉበት ቡድናዊ የማጥቃት እንቅስቃሴ የቸልሲ እግር ኳስ ክለብ ምንም እንዳልሆነ በትላንትና የጨዋታ እንቅስቃሴ በደንብ ተመልክተናል። ኢላማውን የጠበቀ ሙከራ እንኳን ማድረግ ከብዷቸው በደንብ ነው የተመለከት ነው። በትላንትና የጨዋታ እንቅስቃሴ ውድ አድማጮች፣ የሁለቱም ቡድኖች የጨዋታ እንቅስቃሴዎች እንደ እስታቶቹ መለስ ብላችሁ ብትመለከቱ በብዙ መልኩ የሚያስገርሙ የሚያስገርሙ አንዳንድ እስታቶችን ታገኛላችሁ። የቸልሲ እግር ኳስ ክለብ ትላንትና በዘጠና ደቂቃ የሜዳ ላይ ቆይታ ኢላማውን የጠበቀ ሙከራ ሁለት ኳሶች ቻ ብቻ ነው የሞከረው አርሰናል። በእርግጥ የተሻለ ሆኖ አይደለም። አርሰናል አራት ሙከራዎችን ነው ያደረገው ግን ደግሞ ኤርሊ ጎል በተለይ ሀያኛው ደቂቃ ላይ ከሁለት ወራት በኋላ ከሴት ፒስ በሚካኤል ሜሪኖ ጎል አማካኝነት ጎል አስቆጥሯል አርሰናል። ቸልሲ ነው ከዛ በኋላ የማጥቃት እንቅስቃሴ ማሳለጥ የሚጠበቅበት ነገር ግን በጨዋታው ላይ ያንን ተመለከትን ነው። በጣም የተዳከመ ቡድን ነበረ ቸልሲ፣ በጣም የተዳከመ የማጥቃት እንቅስቃሴ ግብ ጠባቂው ሮበርት ሳንቼዝ፣ እውነት ለመናገሩ እንዳ አድማጮች ሮበርት ሳንቼዝ ፒተር ቼክን ባያችሁበት አይናችሁ ሮበርት ሳንቼዝን ማየት ዴቪድ ዴያን ባያችሁበት አይናችሁ አንድሬ ኦናናን መመልከት ለፕሪሚየር ሊጉ ታላላቅ ክለቦች እርግማን ነው የሚመስለው እርግማን ነው የሚመስለው። በጨዋታ እንቅስቃሴ ትናንትና የቸልሲ እግር ኳስ ክለብ የአጥቂ መስመር ተሰላፊ ተጫዋች የነበረው ፔድሮ ኔቶ ራሱ በትናንትና የጨዋታ እንቅስቃሴ የተቃራኒ የግብ ክልል ውስጥ ኳስን መንካት ዘበት ሆኖበት ነበር። በጨዋታ እንቅስቃሴ ትናንትና ስንመለከተው እንግዲህ ኳስና መረብ ማገናኘቱ ይቅር፣ ኳስን መንካት የተቃራኒ ቦክስ ውስጥ ሜዳ ውስጥ ለ90 ደቂቃ ቆይታዎችን እንዲያደርግ የተፈቀደለት ተጫዋች ነው። ከዛም አለፍ ሲል እንደገና የምዕራብ ለንደኑን ክለብ ቼልሲ የሚያክል ታላቅ አንጋፋ ክለብን የማጥቃት ዞንን እየመራ የሚገኝ ተጫዋች ነው። ቼልሲ በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚጥር ቡድን ነው። እዚህ ቡድን ውስጥ አሁን ትናንትና እንግዲህ ያደረጉትን የጨዋታ እንቅስቃሴ ስትመለከቱት የቸልሲ ተጫዋቾች ለቻምፒየንስ ሊጉ ዝግጁ ናቸው ወይ? እኔ መጠየቅ የምፈልገው ወይም ደግሞ እንደ የቸልሲ ደጋፊዎችም ቢሳተፉና ቢመልሱ ደስ የሚለኝ ክለባቸው ቸልሲ ለአውሮፓ ቻምፒየንስ ሊግ ዝግጁ ነው ወይ? በቻምፒየንስ ሊጉ በአዲሱ ፎርማት መፎካከር የሚችል አይነት ቡድናዊ መዋቅር አለ ወይ? ኢንዞ ማሬስካ ላይ ያላችሁ ጥያቄ ምንድን ነው ነው ትናንትና፣ ለምሳሌ ፔድሮኔቶን አጥቂ አድርገው አስገብተው ዘጠና ደቂቃ አጫውተውታል አይደለ? በዘጠና ደቂቃ የሜዳ ላይ ቆይታው ፔድሮኔቶ 18 የኳስ ንክኪ ብቻ የነበረው ከ18 የኳስ ንክኪዎቹ ደግሞ ይሄ እንደው ኢላማውን የጠበቀ ሙከራ እንተው እና ሹቶችን እንኳን ማድረግ ያልቻለ ኢላማውን የጠበቀ አንድ ሙከራ አላደረገም። በነገራችን ላይ ሶስት ኳሶችን ኦፍ ታርጌት ሞክሯል። ከዛ ውጪ እንደ አንድ የ9 ቁጥር ተጫዋች በጣም በጨዋታው ላይ የተዳከመ ተጫዋች እንደነበረ ማሳያ ነው። ከዛ ማለፍ ሲል ወደኋላ እየተመለሰ ቲሙንም ያግዛል ብለን ለመናገር የሚያስችል አልነበረም። ከሞከራቸው ሙከራዎች ይልቅ የተመለከተው ቢጫ ካርድ ሚዛን የሚደፋ ሌላው ደግሞ የጀረን ማሊክ ሳንቾ ጉዳይ። ጀረን ሳንቾ አሁን ፍሪደም ፋይተር እያሉት ነው አይደል? ለሚገኘው ቴማኝ ሰራይት ደጋፊዎች እሱ ራሱ ራሱን እንደ ነጻ ውጪ ነው የሚመለከተው በሚል እንግዲህ ብዙ ሀሳቦች ተነሱ ይገኛሉ። እና ጀረን ሳንቾ በነገራችን ላይ አንዳንድ ይውላችሁ ጎራ አላስቆጠረም አይደለም። ጽድቁ ቀርቶብኝ በቅጡ በኮነነኝ የሚባል አባባል አለ። ጀረን ሳንቾ ጎል ማስቆጠሩ ቀርቶ አሲስት ማድረጉ ቀርቶበት የውላችሁ እንደው ቢያንስ ቢያንስ እንኳን ኢላማውን የጠበቀ ሙከራ እንኳን ባደረገ ባለፉት አስራ 11 የጨዋታ መርሃ ግብር ጀረን ሳንቾ ዳር ማሎች ባለፉት 11 የጨዋታ መርሃ ግብር 11 ጨዋታ የሚለው ምን ሊል ነው? ጎል አላስቆጠረም እንደሆነ እናቃለል ትሉ ነው የሚሆነው። መቼም ኢላማውን የጠበቀ ሙከራ ማድረግ አልቻለም። ጎል ማስቆጠር ይቀር። ጀረን ሳንቾ እንደ አንድ የመስመር አጥቂ ይህ በጣም አሳፋሪ የሚባል ቁጥር ነው። ለተጫዋቹ ቢሳካለት ተጫዋቹ እኔ በጣም ደስተኛ ነኝ ለዚህ ተጫዋች፣ ምክንያቱም በጣም ብዙ ውጣ ውረዶችን አይቷል። በጣም ብዙ ነገሮችን የተመለከተ ልጅ ነው። ነገር ግን በቼልሲ እግር ኳስ ክለብ ልዩነቶችን መፍጠር እንደማይችል በደንብ ተመልክተናል። ትናንትና በነበረው ጨዋታ ትናንት የነበረው ጨዋታ ላይ በእርግጥ አንድ ተጫዋች ነጥሎ መናገር አስፈላጊ እኔ ከሞይሴስ ካይሴዶ ውጭ ያሉ ተጫዋቾች ሜዳ ላይ እውነት ለቼልሲ የሚገቡ ናቸው ወይ ብዬ የሚጠይቋቸው ተጫዋቾች አሉ። በእርግጥ ኢንዞ ፈርናንዴዝም ይለፋል ይጥራል፣ በጣም ጥሩ ተጫዋች ነው። መከላከል ላይ የነበሩት ቤኖት፣ ባዲያሸሊ፣ ኮልዊል፣ ዊስሊ ፉፋና፣ ሮበርት ሳንቼዝ ራሱ ኢንዞ ማሬስካ ለቸልሲ የቁልቁለት የኋሌት ጉዞ የሚያሳልጡ ናቸው። አርሰናል እንደሆነ አርሰናል ነው፣ ብዙም እናወራለት ቲም አደለም። ኦሬዲ አውርተንለት ተብሎለት ተብሎለት ያለቀ ቲም ነው። አንድ ሁለት ሶስት ክፍተቶች አሉበት። እነዚህን ክፍተቶች ማስተካከል የሚችል ከሆነ የፕሪሚየር ሊጉን የሻምፒዮንነት የዘውዳ ክሌል ለመድፋት ተቀዳሚ ቡድን ነው። ከነዚህ ቡድኖች መካከልም አንደኛው ነው ብለን ደጋግመን ተናግረናል። አርሰናል ባክፎሩ ግብ ጠባቂው፣ አማካኙ ይነካራል። የአርሰናል ትልቁ ችግር የነበረው እንግዲህ ፋይናል ሰርድ ሚካኤል ሜሪኖ በነገራችን ላይ እውነት ነው። አንድ የሚያስማማንን ሀሳብ ልንገራቸው፣ ሚካኤል ሜሪኖ ለአርሰናል የሚመጥን አጥቂ አይደለም። ግን ደግሞ ሰው በጠፋበት ጊዜ ሰው ሆኖ የተገኘ ተጫዋች አርሰናል አጥቂ ባጣበት ጊዜ አጥቂ ሆኖ የተገኘ፣ አርሰናል ነጥብ በሚያስፈልገው ጊዜ ነጥብ እንዲያገኝ ያደረገ ተጫዋች ነው። ያውም ደግሞ ከሴንትራል ሚድፊልደርነት ተነስቶ ሴንትራል አታኪንግ ሚድፊልደር እንኳን አልነበረም፣ ለአጥቂ ቀርቦ የሚጫወት ተጫዋች እንኳን አልነበረም። ነገር ግን ቁመቱ ለግላጋ ነው። ተክለሰውነቱ ጥሩ ተክለሰውነት አለው። ሚኬል ሜሪኖ ነው ይውላሹ። ትላንትና የነካቸው ኳሶች በጣም ትንሽ ናቸው። 11 ኳሶችን ነው በዘጠና ደቂቃ የነካው ግን ደግሞ ለየት የሚያደርገው 11 የኳስ ንክኪዎችን ነክቶ 91 በመቶ ፍሬያማ ነበር። የነካቸው ኳሶቹ ዳርማጮች ከ11ዱ 10ን ለቡድን አጋሮች በስትክክል አቀብሏል። ኳሱ ከዛም ደግሞ ሁለት ኳሶችን ሞክሯል። የሞከራቸው ሁለት ኳሶች ሁለቱም ኢላማቸውን የጠበቁ ናቸው። አንደኛ ወደ ጎልነት የተቀየረ ኳስ ነው። ስለዚህ ሚካኤል ሜሪኖ ላይክ ማወዳደር ፈልጌ አይደለም። በነገራችን ላይ ላይክ ኤርሊንግ ሃላንድ በማንቸስተር ሲቲ ቤት 90 ደቂቃው ሙሉ ቆሞ ይቆይና አንድ ኳስ ያገኛል፣ አንድ ኳስ ይሞክራል፣ ኦንታርጌት ነው፣ ጎል ነው ያኳስ ላይክ። እንደዛ አድርጋችሁ ልትወስዱት ትችላላችሁ። ትናንት ላይ ሚካኤል ሜሪኖ እንቅስቃሴ ተጫዋቹ ወደ ኋላ እየተመለሰ የአዝናኝ እግር ኳሶችን ድሪብል እያደረገ ሶስት አራት ተጫዋቾችን አጋድሞ እያለፈ ጎል እንዲያስቆጥር እሱን አጠብቁት ዘበት ነው። ነገር ግን ሚካኤል ሜሪኖ በጥሩ ሰዓት ጥሩ ነጥቦችን ለአርሰናል እየሰጠ የሚገኝ ተጫዋች አማካኝ መስመሩ የአርሰናል በነገራችን ላይ እኔ ቶማስ ፓርቲ በአርሰናል ቤት የሚቆይ ከሆነ አርሰናል አማካኝ መስመሩን ባይነካው ራሱ ትርፋማ ይሆናል ማርቲን ኦዴጋርድ ቶማስ ፓርቲ ደክላን ራይስ አስደናቂ የሚባል ጥምረቶችን እያሳዩ ነው መሀል ላይ የትኛውን ብልጫ አይወሰድባቸውም ለምሳሌ ትናንትና ኢንዞ ፈርናንዴዝ ሞይሰስ ካይሴዶ ሪስ ጄምስን በአማካኝ መስመሩ ይዞ ገብቶ ነበር ከዛ ቀይሮ እንደገና ዳውስፕሪ ሃለን ሮሞላቪያን ቀይሮ አስገባ ኢንዞ ማሬስካ ነገር ግን አሁንም ቢሆን መሀል ላይ ብልጫዎችን መውሰድ አልቻለም የቼልሲ እግር ኳስ ክለብ ከዚህ ከዚህ አንጻር ስትመለከቱት እንደ ቲም የአርሰናል እግር ኳስ ክለብ የተዋጣለት የሚባል ቡድናዊ መዋቅር አላቸው። አንዱ ለሶስት ቦታዎች አልኳቸው እንግዲህ እነዚህ ናቸው። የግራ መስመር አጥቂ በሊያንድሮ ትሮሳድ ቦታ፣ የቀኝ መስመር አጥቂ ቡካዮ ሳካ ሲመለስ፣ የዘጠኝ ቁጥር ተጫዋች የአሌክሳንደር አይዛክንም አንጡት፣ ቤንጃሚን ሴስኮንም አንጡት፣ የሆነ ተጫዋች ፊት ላይ ማስቀመጥ አርሰናል ከዛ በኋላ የተዋጣለት ቡድን ይሆናል። በዚህ የውድድር ዓመት ላይ በፕሪሚየር ሊጉ እንግዲህ ስታቶችን መለስ ብላችሁ ስትመለከቱ ጥሩ ጥሩ ስታቶች ካሏቸው ቡድኖች መካከል አንደኛው አርሰናል ነው። በዚህ የውድድር ዓመት በነገራችን ላይ እንደው ቲም ስታቶችን መለስ ብዬ እየተመለከትኩ ነበርና በርካታ ጎሎችን በማስቆጠር አርሰናል፣ ይሄ በጣም የደከመ አጥቂ ያለው እያለን የምናወራለት አርሰናል በጣም የደከመ አጥቂ ያለው አርሰናል 53 ጎሎችን አስቆጥሯል። በውድድር ዓመቱ በእንግሊዝ ፕሪሚየር ሊግ ጠንካራ የሚባል አጥቂ መስመር ሰላፊ ያለው የሚባለው ማንቸስተር ሲቲ፣ ሳቪኒዮ፣ ጀርሜን ዶኩ፣ ኦማሪ ማርሙሽ፣ ኤርሊንግ ሃላንድ፣ ኬቨን ደብሮይን፣ እነዚህ እነዚህን የመሳሰሉ ተጫዋቾችን የያዘው ማንቸስተር ሲቲ 55 ጎሎችን ነው ማስቆጠር የቻለው። አርሰናል በጣም ደከመ አጥቂ አርሰናል ጎሎችን ማስቆጠር አይችልም አይደል? ነገር ግን ጎል አስቆጣሪ ተጫዋቾች አሏቸው። ማንቸስተር ሲቲ 55 ነው፣ ቶተናም 55 ነው፣ ሊቨርፑል ነው ዘንድሮ ሳይጠበቅ በጣም ገ የወጣት ጎሎች በተጫዋቾቻቸው ተቆጥረዋል። በሊቨርፑል ተጫዋቾች ጎሎችን በማስተናገድ አነስተኛ ጎሎችን ያስተናገደው ቡድን አርሰናል ነው። በዚህ 24 ጎሎችን ነው ቢያንስ ቢያንስ ከተከታዩ በ3 ጎል ይርቃል። ሊቨርፑል ነው ጎሎችን ያስተናገደው። ከዛ ውጪ ለምሳሌ ማንቸስተር ሲቲ የምትመለከቱት በሲዝኑ አርባ ጎሎችን አስተናግዷል። ቶተናም ሆስፐርስ 43 ጎሎችን አስተናግዷል። እነ ማንቸስተር ዩናይትድ 40 ጎሎችን አስተናግደዋል። ቸልሲ ራሱን ችሎ ሰላሳ ሰባት ጎሎችን አስተናግዷል። የመከላከል ዞናቸው የአርሰናል ጠንካራ ነው። ስለዚህ እንደ መከላከል ዞኑ የማጥቃት ዞኑ ጥሩ መሆን መቻል አለበት እያለ ነው። በዚህ የውድድር ዓመት አርሰናል ከወትሮ ለየት ያለበት አንድ ነገር ምንድን ነው ከተባለ በትናንትናም ጨዋታ ቸልሲ የፖሴሽን ጌሞችን ምርጫው ያደረገ ቡድን ነበር አደለ። ትናንትና እንደውም በአንድ አጋጣሚ ደቂቃውን ዘነጋውት 93 በመቶ የኳስ ቁጥጥር በቸልሲ ነበር። ለአምስት ያክል ደቂቃ 93 በመቶ ቸልሲ ፖሰስ ሲያደርግ ነበር ቸልሲ። ይሄ ሊያስገርማችሁ ወይም ደግሞ የአርሰናል ድክመትን ብቻ ነው ብለን የምናነሳ፣ የቸልሲ ጠንካራነት ነው። በዚህ የውድድር ዓመት ከሊቨርፑልም በላይ ከማንቸስተር ሲቲ ቀጥሎ በእንግሊዝ ፕሪሚየር ሊግ በየጨዋታው 58.7 በመቶ የኳስ እንቅስቃሴዎችን በቁጥጥሩ ስር በማድረግ ቸልሲ ወይም ደግሞ ፖሰስ በማድረግ ሁለተኛው ቡድን ነው። ከሊቨርፑልም ይበልጣል ከቱተናም ይበልጣል አርሰናል አምስተኛው ቡድን ነው ፖሰስ በማድረግ ይኸው በእንግሊዝ ፕሪሚየር ሊግ ኖቲንጋም ፎረስት ነው አ የሚያስገርም ቡድን የጆዜ ሞሪኒዮ ቲም ይመስል ዋኑ ትራፊኪንግን ይጠቀማል ኖቲንጋም ፎረስት ከሀያዎቹ የፕሪሚየር ሊግ ክለቦች እንደ አድማጮች ሀያኛ ደረጃ ላይ ተቀምጧል ከሀያዎቹ ሀያኛ ለምን ሀያኛ ደረጃ ተቀመጠ 39 ፐርሰንት ብቻ ነው በአቬሬጅ ሲሰሩት የኖቲንጋም ፎረስት በየጨዋታው ፖሰስ የሚያደርገው ነገር ግን የሚያስቆጥሯቸውን ጎሎች ስትመለከቱ ደግሞ ኖቲንጋም በሊጉ ሰባተኛ ነው አርባ ዘጠኝ ጎሎችን በማስቆጠር ማለት። ስለዚህ በዚያ ውድድር ዓመት ላይ እንግዲህ የቸልሲ እግር ኳስ ክለብ እና የአርሰናል የትናንትናው የጨዋታ መርሃ ግብር ብዙ ትችቶች የሚሰነዘሩበት ቸልሲ ላይ ብዙ ትችቶች የሚሰነዘሩበት የአርሰናል አጥቂ ላይ ሆኖ እያለ ለቶፕ ፎር ባትል ኦፍ ቶፕ ፎር ነው መሆን መቻል ያለበት የዋንጫ ፉክክር የሚሉትን ነገሮች እነሱን እንርሳቸው። ጋርማቸ ትንሽ ሳምንታት ናቸው የቀሩት። ምናልባት በቀጣዮቹ አራትና አምስት ሳምንታት ውስጥ የዋንጫ አሸናፊ ሊለይ የሚችልበት አጋጣሚዎች ይኖራሉ። ሶ ከዚህ ከዚህ አንጻር የትላንትናው የቸልሲ እና የአርሰናል ጨዋታ እስኪ እንደው ቀለል አድርገን ገታ እናደርገው። ኢንዞ ማሪስካ ግን ከጨዋታ አስቀድሞ ኮል ፓልመር ትናንት አልተሳተፈም ነበርና አንድ ጥያቄ ቀርቦላቸው ነበርና ከሀገራት ጨዋታ በኋላ ወደ ሜዳ ይመለሳል ብዬ ተስፋ አደርጋለሁ ሚላስቴትንም ሰጥተው ነበር። ያለ ኮል ፓልመር ተጫውተው ሀ 24 ላይ እንደሚታውቁ አምስት ለባለው ነበር የተሸነፉት። ትላንትና ግን አንድ ለባዶ በሆነ ውጤት ነው በአርሰናል ሽንፈትን የሚያስተናገዱት። ወደ ሌሎች የጨዋታ ጥቆሞቻችን እናምራ። የለንደን ደርቢ ላይ እዛውን ቆይ፣ ፉላም ከቶተናም ቶተናም ጥሩ ነው ስትሉት ደካማ ደካማ ነው ስትሉት ጥሩ ሆኖ የሚታይ ግራ ገብቶት ግራ የሚያጋባን ቡድን ማን ነው ከተባለ ቶተናሞስፐርስ ነው። በዚህ ውድድር ዓመት ላይ ትናንትና እስከ 78ኛው ደቂቃ 0 ለ0 ነበር። አንዳንድ ተጫዋቾች ከጉዳት ተመልሰውለታል። ቶተናሞስፐርስ በተለይ በመከላከል ዞኑ ላይ ክርስቲያን ሮሜሮ ወደ ሜዳ ተመልሰውለታል ከቤንዴቭስ ጋር ተጣምሮ እንግዲህ የመከላከል ዞኑን ትናንትና ሲመራ የነበረበትም አጋጣሚ ነበር። ሚኪ ቫንደቬንም ወደ ተጠባባቂ ወንበር የመጣበት አጋጣሚ ነበር። ከዛም አለፍ ሲል እንግዲህ በጨዋታ ሂደት ውስጥ የተመለከትናቸው አንዳንድ ተጫዋቾችም ነበሩት። በእርግጥ እነዚህን ሂደቶች ስትመለከቱ ትናንትና ቶተናም በሙሉ ቡድን ነው የተጫወቱ ሙሉ የሚባል ቲሙ ነበር ከጉዳት ተመልሶለታል አሁን ላይ እና ዶሚኒክ ሶላንኬ ተመልሰዋል ብሪና ጆንሰን ማቲያስ ስቴርን በአጥቂ ቦታ ላይ ቢሱማ አርቸር ግሬ እና ቤንታንኮር አማካይ መስመር ላይ ነበሩለት እነዚህ እነዚህን ተጫዋቾች ይዘው ትናንትና በፉልሃም ሁለት ለባዶ በሆነው ውጤት ተሸንፏል። በማርኮ ሲልቫው ቡድን ፉላ ነው የተሸነፉ። ትናንትና በትናንትናው ጨዋታ እንግዲህ ሪያንሲ ሲኞ 88ኛው ደቂቃ፣ ከዚያ አስቀድሞ ሮድሪጎ ሙኒዝ ደግሞ 78ኛው ደቂቃ ያስቆጠሯቸው ጎሎች ናቸው እንዲሸነፉ ያደረጉት። ሌስተር ሲቲን የጋበዘው ማንቸስተር ዩናይትድ ሶስት ባዶ በሆነው ውጤት አሸንፏል። ምናልባት እንደው እዚህ ማንቸስተር ዩናይትድ ካልን አንድ ስም ገኖ ይወጣል። ብሩኖ ፈርናንዴስ ውዳ በጣም በሚያስደንቅ መልኩ በዚህ ውድድር ዓመት የማንቸስተር የማይሰሩ ራይተር ብቻ አይደለም። ብሮኖ ሚጌል ቦርጋስ ፈርናንዴስ የእንግሊዝ ፕሪሚየር ሊግም አስደናቂው አማካኝ ተጫዋች እንደሆነ በደንብ እየተመለከት ነው። በዚህ ውድድር ዓመት ለማንሰሩ ራይተር ደካማ ነው አይደለ? ማንሰሩ ራይተር ምናልባት የማሊያ ቀለሙ ስቴዲየሙ፣ ደጋፊዎቹ ብቻ ናቸው እንጂ አንዳንዶቹ አይ ማንሰሩ ራይተር አይመስልም ሸፊልድ ዩናይትድን ነው የሚመስለው ይላሉ። ኖ ማንቸስተር ዩናይትድ በዚህ ቡድን ስብስብ ውስጥ እንዲህ በደከመበት ጊዜ ግን የ30 ፖርቹጋላዊ ተጫዋች ብሮኖ ሚጌል አስራ ስድስት ጎሎችን አስቆጥሯል። በዚህ የውድድር ዓመት አጠቃላይ አስራ አምስት ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ሰላሳ አንድ የጎል አስተዋጽኦችን። በትላንትናው ጨዋታ ሁለት አሲስት አደረገ፣ አንድ አስቆጠረ። ማንቸስተር ዩናይትድ ሶስት ለባዶ ያሸነፈው ሶስቱን ኳሶች የብሩኖ ፈርናንዴዝ እጅ አለባቸው። በተለይ 28ኛው ደቂቃ ራስሙስ ሆይሉንድ ያስቆጥራትን ጎል ስትመለከቱ የብሩኖ ፈርናንዴዝ እይታ ማንቸስተር ዩናይትድ ቤት ላይ ባይሆን ኖሮ ይሄ ልጅ ማንቸስተር ዩናይትድ ወዴት ያመራ ነበር? ብሩኖ ፈርናንዴስ የማንቸስተር ዩናይትድ ተጫዋች ባይሆን ኖሮ በዚህ ሰዓት ምን ያክል ስኬቶችን ያሳካ ነበር? በጣም የሚያስደንቅ እኔ ፈርናንዴስ የውላችሁ ባህሪው ብቻ ልክ ከእናንተ ጋር ልጋራ የምችለው ወይም ከአንዳንድ አድማጮች ጋር ልጋራ የምችለው ነገር ምንድን ነው? ብሩኖ ፈርናንዴስ በጣም ጸባዩ በጣም ጸባዩ የምትወዱት አይነት ተጫዋች አይደለም። እንደ ኬቨን ደብሮይን ወይም ደግሞ እንደ ማርቲን ኦዴጋርድ አይደለም። በብቃት ደረጃ ግን ከተመለከታችሁት ከኬቨን ደብሮይን የማያንስ ከማርቲን ኦዴጋርድ ምናልባት እንግዲህ ትችትም ካለ ችለዋለሁ። የተሻለ ተጫዋች እንደሆነ በደንብ እያሳየ ነው የሚገኘው። መለስ ብላችሁ እስታቶችን መመልከት በቂ ነው። ብሩኖ ፈርናንዴስ የአርሰናል ተጫዋች ቢሆን፣ ብሩኖ ፈርናንዴስ የማንቸስተር ሲቲ ተጫዋች ቢሆን እንዲሁ ምናልባት በዚህ ባህሪ ብዙ ተቀባይነት አያገኝም። ካላላችሁም በስተቀር የሚጠላ ሰው ወይም የሚጠራ ደጋፊ ያለ አይመስለኝም። በሀገረ ፖርቹጋል የተወለደው እንግዲህ አስደናቂው ተጫዋች ብሩኖ ፈርናንዴስ በየውድድር ዓመቱ ለማንቸስተር ዩናይትድ አስደናቂ ዓመትን እያሳለፈ ነው 2019 ላይ ከስፖርቲንግ ሊዝበን 55 ሚሊዮን ተከፍሎበት ነው የመጣው። 2019 ላይ በእርግጥ በክለብ ደረጃ ተረጋግቶ የቆየው በማንቸስተር ዩናይትድ ነው። ተጫዋቹ ኮንትራቱንም 2021 2022 ላይ አራዘመ። 2024 2025 ላይ እንደዚሁም ኮንትራቱን አራዝመዋል። አሁን በማንቸስተር ዩናይትድ ቤት ታዲያ ቡርኖ ፈርናንዴዝ እስከ 2027 እስከ 32 ዓመቱ በኦልትራፎርድ የሚቆይበት እድል አለ። ተጫዋቹ እንግዲህ ባለፉት ለምሳሌ እንደው ቀለል አድርገን ማንቸስተር ዩናይትድን ከተቀላቀለ በኋላ እንኳን እየተናገርኩ የነበረው እንግዲህ በማንቸስተር ዩናይትድ ቤት ምን ያክል ሲዝንን ቆየ ነበር አይደል? መጀመሪያ ላይ በማንቸስተር ዩናይትድ ቤት ስድስት ዓመታትን ቆይቷል። በማንቸስተር ዩናይትድ ቤት ባሳለፋቸው ስድስት የውድድር ዓመታቶች እንደው የመጀመሪያውን ዓመት ተውትና እስኪ በአምስቱ ዓመታት ምን አይነት ሂደቶችን አስመለከተ ብሩኖ ፈርናንዴዝ? የሚያስደንቅ የሚያስደንቅ ይውላችሁ፣ የኤሮፓ ሊግ ከፍተኛ ጎል አስቆጣሪ የምንጊዜም የኤሮፓ ሊግ ብዙ የጎል አስተዋጽኦችን ያደረገ ተጫዋች ነው፣ በኤሮፓ ውድድሮች ላይ በማንቸስተር ዩናይትድ ቤት ደግሞ ይሁላችሁ፣ በዚህ የውድድር ዓመት ላይ በተዳከመበት ክለቡ በ28 የፕሪሚየር ሊግ ጨዋታ 8 ጎሎችን አስቆጥሮ 9 ለጎል ኳሶችን አመቻችቶ አቀብሏል። ከዚህ በኋላ አንድ አሲስት ሁለት ጎሎችን የሚያስቆጥር ከሆነ ሁለት ዲጂት ላይ ደረሰ ማለት ነው። ብሩኖ ፈርናንዴስ ባለፈው የውድድር ዓመት ላይ እንደዚሁ በተመሳሳይ ደካማ ነው በተባለው ማንቸስተር ዩናይትድ የቡድን ስብስብ በ35 የፕሪሚየር ሊግ ጨዋታ 10 ጎሎችን አስቆጥሮ 8 ለጎልን ኳሶችን አመቻችቶ አቀብሏል። በአጠቃላይ በ48 ጨዋታ 28 የጎል አስተዋጽኦችን በቻምፒየንስ ሊግ በኤፍ ኤ ካፕም ጭምር 2022 2023 መለስ ብላችሁ ስትመለከቱት 27 የጎል አስተዋጽኦች 2021 2022 ላይ 24 የጎል አስተዋጽኦች 2020 2021 ላይ ደግሞ አጠቃላይ በ58 ጨዋታ 47 የጎል አስተዋጽኦችን ማስመዝገብ የቻለ ተጫዋች ብሩኖ ፈርናንዴስ አሁንም ቢሆን በማንቸስተር ዩናይትድ ቤት አሁንም ቢሆን በኦልትራፎርድ ሰማይ ስር ምናልባት የሰላም አየር የሰላም ንፋስ እንዲነፍስ ከሚያደርጉ ተጫዋቹ መካከል ሰላም አስከባሪ ነው። የኦልትራፎርድ ብሩኖ ፈርናንዴስ ትላንትና የሚያስመለከተ ነው ማንቸስተር ዩናይትድ ሪያል ሶሲዳደን ሳን ሴባስቲያን ተጉዞ አቻወጣ፣ በኦልትራፎርድ ጋብዞ አራት ለአንድ እንዳሸነፈው ወደ ቀጣዩ ዙር ሲያልፍ ብሩኖ ፈርናንዴስ ሀትሪክ ሰራ። በጣም የሚያስደንቅ ፐርፎርማንስ ያሳየ። ከዛ በኋላ ደግሞ በሁለት ጨዋታ ሰባት የጎል አስተዋጽኦች። በጣም ተጫዋቹ ይላችሁ፣ በስም ደረጃ አንደርሬትድ ከሚባሉ ተጫዋቾች አንደኛው፣ በጸባይ ደረጃ ደግሞ ያው ትንሽ አስቸጋሪ የሚባል ባህሪ ካላቸው ተጫዋቾች አንደኛው ነው። ለማንኛውም እስኪ የሌሎች ሊጎች የጨዋታ ጥቆማዎችን ላካፍላቸው፣ እንዴት የከበራቸው አድማጮቻችን። በስፔን ላሊጋ ትላንትና ጨዋታዎች ቀጥለው ተከናውነው ነበር። ተጠባቂዎቹን ብቻ ነው ማነሰው። እንግዲህ ሰዓት ስለሌለኝ አትሌቲኮ ማድሪድ ከባርሴሎና ድራማ በላሊጋ ዘንድሮ ቀጥሏል። አትሌቲኮ ማድሪድ በቃ አሁን ጎረስኩት ብሎ የተቀለለውን ምግብ ከአፉ ከእጁ ላይ እየተነጠቀ ሲበላበት፣ ይህ ለመጀመሪያ ጊዜ አይደለም። ትናንትና በነበረው ጨዋታ አትሌቲኮ ማድሪድ በጨዋታ እንቅስቃሴ ጁሊያን አልቫሬዝ በአስቆጠራት ጎል አማካኝነት አንድ ለባዶ እየመራ ወደ መልበሻ ክፍል አመራ። ከዛ በኋላ ሶሎርዝ በሰባኛው ደቂቃ ጎል አስቆጠረ፣ ሁለት ለባዶ እንዲመሩ አደረገ። ሮበርት ሌቫንዶስኪ በ72 ፌራን ቶሬስ በ78 ሁለታቻ ባርሴሎናን አደረጉ። ላሚን ያማል 92ኛው ደቂቃ ላይ ሶስት ለሁለት እንዲመሩ አድረገ። ፌራን ቶሬዝ ደግሞ 98ኛው ደቂቃ አራተኛውን የባርሴሎናን ጎል አስቆጥሮ ባርሳ ከሁለት ለባዶ መመራት ወደ አራት ለሁለት አሸናፊነት የተሸጋገረበትን ሂደትም ተመለከትን። አስደናቂ የጨዋታ እንቅስቃሴ ነበር። በሀገረ ጣሊያን በሲሪያው ደግሞ ፊዮረንቲናና ጁቬንቱስ ተገናኝተው ነበር። ፊዮረንቲና ጁቬንቱስን ድባቅ መቶታል። ባክ ቱ ባክ ጁቬ ጎል ማስቆጠር ሳይችል ሰባት ጎሎች ተቆጥረውበታል። ትላንትና በፊዮረንቲና ሶስት ለባዶ የተሸነፈው በጨዋታ እንቅስቃሴ እንግዲህ ከማንዳሮ በጨዋታው ጎል ማስቆጠር ችሏል። ሮበን ጎንሰስ ማክሰም እንደዚሁ ደግሞ ጉምንሰንን በጨዋታ ላይ ጎሎች ማስቆጠር የቻሉበትም አጋጣሚ አለ። ኢንተር ሚላን አትላንታን ጋብዞ ነበር። ሁለት ባዶ በሆነ ውጤት አሸንፎ ወጥቷል። ባስቶኒ በሁለት ቢጫ በቀይ ካርድ በወጣበት እንደዚሁም ደግሞ የአትላንታ ደርሰን በ81ኛው ደቂቃ ላይ በቀይ ካርድ በወጣበት ጨዋታ በጨዋታ ላይ እንግዲህ ቀዳሚዋን ጎል ካርሎስ ኦግስቶስ በ54ኛው ደቂቃ ላይ አስቆጥሮ ነበር። ከዛ በኋላ እንግዲህ ሎተሮ ማርቲኔዝ 77ኛው ደቂቃ ላይ አስቆጥራት ጎል ደግሞ ኢንተርን በጨዋታ ሁለት ለባዶ በሆነ ውጤት እንዲያሸንፍ አድርጓል። በጀርመን ቡንደስሊጋ ባየር ሌቨርጉሰን ስቱትጋርትን ጋብዞ ነበር ከሜዳ ውጭ ተጉዞ በዚህም ጨዋታ እንግዲህ ባየር ሌቨርጉሰን ሲመራ ነበር። አስደናቂ የሚባል ካምባክን ነው ያስመለከተን በጨዋታ እንቅስቃሴ ላይ። በጨዋታ ሁለት ለባዶ እየተመራ እንግዲህ በፍሪምፖንግ እንደዚሁም ደግሞ በሂንካፕ ጎሎች ማቻ ሆነ። ከዛ በኋላ ስቲለር ራሱ ላይ ፓትሪሼክ ደግሞ አራተኛውን ጎል አስቆጥሮ አራት ለሶስት በሆነ ውጤት ነው ጨዋታውን አሸንፎ መውጣትም የቻሉት። በፈረንሳይ ሊጋ እንደ ኦሎምፒክ ሊዮን ሊሃርቬን አራት ለሁለት በሆነ ውጤት አሸንፏል። ፓራሳን ጀርመን ኦሎምፒክ ሜሪክ ዲማርሲን ጋብዞ ነበር። ሶስት ለአንድ በሆነ ውጤት እያተጠናቀቀ የጨዋታ መርሃ ግብር ነው። እነዚህ ጨዋታዎች እንግዲህ በትናንትና ሁለት በሀገረ ፈረንሳይም በተለያዩ የአውሮፓ ከተሞችም የተጠናቀቁ የጨዋታ መርሃ ግብሮችም ነበሩ። እነዚህን ጨዋታዎች እንግዲህ ወደ እናንተ አደረሰሉ። እንዲትከብራቸው አድማጮቻችን